ታሪክ ልንገራችሁ። ታሪኩ የነቢይ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ ዕድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድን ነው ካላችሁ፣ በመጀመሪያ ስራ መፍታት ነው። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦሪዮ የተባለ ኬጥያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት እቺ ሴት ብሎ ጠየቀ። የኬጢያዊው የኦሪዮ ሚስት ናት አሉ። ዳዊትም አስመጣት። ተመልከቶ ኃጢአት የሚጀምረው? ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ? ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያም። ማናት አለ። የኦሪዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ ሩካቤ አወቃት ይላል። አዳም ሚስቱን የዋንን አወቃት ይላል። ከህግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነ ይችን ሴት አስመጣት አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና፣ ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ ጉድ ነው እንግዲህ፣ እግዚአብሔር ያሳያችሁ። ንጉስ የወታደር ሚስት ቀምቶ ዳዊትን ያህል ንጉስ የወታደር ሚስት ቀምቶ ከሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው አይደለም። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦሪዮን አስመጡልኛል። ኦሪዮ ተልኮ መጣ። ንጉሱ ፊት ቀረበ። ሰላምታ ቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ አለው። እግዚአብሔር ይመስገን። ታቦተ ጽዮንን ይዘን እግዚአብሔር አልተወንም ጠላቶቻችንን ድል እየነሳን ነው በልሽ። ወደ ቤት ግባና አረፍ በል አለው። ነው አላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል የእሱ ነው እንዲባል፣ ግባና ተኛ አለው። ምግባስ ይዞ ላከው ይላል። ከቤተ መንግስት ምግብ የቤተ መንግስት ምግብ በነገራችን ላይ በጣም መጥፎ ነው። መዘዛለሁ። የቤተ መንግስት ምግብ አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው እና ምግባስ ጭኖ ወደ ቤቱ ላከው። ኦሪዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች፣ ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ? አለ ከእኔ ጋር ናችሁ። ኬጥያዊው ኦሪዮ ለዳዊት ስለታቦተ ጽዮን ክብር ይንገረው። በእውነት አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል። የእግዚአብሔር ታቦት በደጃድራ እንዴት እኔ ከሚስቴ ጋር ገብቼ የተኛለሁ አለ። ከምን ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። እግዚአብሔር ምን ሊለን የፈለገው? ልብ አምላክ እኮ ነው። ዳዊት ሰባት ታርታት የተሰጡት እኮ ነው። ማንንም እንዳናምን ነው። ምእመናን፣ እገሌ የበቃ ነው፣ እገሌ የነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። ሺህ ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለም። ድጋሚ አበላው፣ አጠጣው፣ አሰከረው ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ፣ ሰካራሚ ልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦሪዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን የሚገደልበትን ይዞ እንደ ኢሳሀቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው ምንም ማድረግ አይችልም። ወታደሮቹን ጠራና ኬጥያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሽሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከርታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። አሁን ነብዩ ናታን መጣ፣ ወደ ዳዊት መጣ። ወደ ዳዊት ምንድን ነው አለ። ዳዊት ደነገጠ፣ አመጣጡ አላማረው። አረ ንጉሥ ሆይ በሀገር ትልቅ በደል ተሰርቷል አለ። ምን ነው? ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ ባለ ጸጋ ሰው ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰው እየነበረ ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለ ሀብት አደራ ብሎ ይችን አንድ በግ ሰጠው። እስክ መጣ ጠብቅልኛል፣ እሺ ብሎ ይህንን በግ ተቀበለ። የባለ ጸጋ ከዚያስ እንግዳ መጣበት። ይህ ባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰው የአንዲት በግ አረደበት። ይህ በደል ተፈጽሟል በአገራ አለው ዳዊት አዘነ። ይሄ ሰው ምናምን ቴ ነው አለ ስለ አንድ ፈንታ አራት ጥፍ ይመልሳል። ስንት ጥፍ ንጉስ። ወይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተነህ፣ ያ ሰው አንተነህ አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተነ መቶ በጎች አሉት የተባልከው፣ እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች፣ ብዙ ቁባት ነበሩት። አንተነ ነበ ባለ ብዙ ሚስት አንተነ። አንዲት አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎል ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል። ምመናል ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አራት እጥፍ መለሰለት እግዚአብሔር። አራት እጥፍ እንዴት? ከዚህ ሴት ከቤርሳቤ ከኦሪዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ታሞ ዳዊት አልቅሶ ማርልኝ ብሎ ጮሆ ጮሆ እግዚአብሔር አልሰማው ልጁ ሞተ አንድ በሉ ሁለት የዳዊትን ሴት ልጅ ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች የገዛ እህቱን ደፈራት የገዛ እህቱ በቁሟ አቀበራት አዋረዳት ዳዊት አለቀሰ ስንት ሆነ ሶስተኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? ሶስት። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? አራት። እጥፍ መለሰለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ እንደዚህ እንዳትሉ። ምመናል የቃልህን ፍሬ ሊያበላህ ይችላል። እግዚአብሔር የማይሰማ እንዳይመስላችሁ። አሁን ይህን ለምን አነሳው ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቃል? አልተደበቀ? ይኸው ቁጭ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም። እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ እጄ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢአቱን እደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገር ወንጌል ላይ ራሱ ኃጢአቱን እኳ አልደብቀለትም እግዚአብሔር። አብርሃም ይስሐቅን ወለደ ይስሐቅ ያይቆብን ወለደ እሴይም ዳዊትን ወለደ ብሎ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን።